ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴ የዚህ ቪዲዮ ዋና ዓላማ መንግስት አድ ሰራተኞች ደሞዝ ጭማሪ አድርጓል። እያንዳንዱ የመንግስት ሰራተኛ ደሞዝ ላይ ምን ያክል ለመንግስት ስራ ግብር እንደሚከፍል፣ ምን ያክል ጡረታ እንደሚከፍል፣ ምን ያክል የተጣራ ገቢ እንደሚያገኝ ለማሳየት ነው። ማለት የመስከረም ወር ያልተከፈለ ስለሆነ ባክ ፔመንት እያንዳንዱ ሰራተኛ ይኖረዋል። የጥቅምት ወር ደግሞ በአዲሱ ደሞዝ የሙሉ ወር ደሞዝ ተከፋይ እንደሚሆን መንግስት አሳውቋል። በዚህ መሰረት የመስከረም ወር ያልተከፈለ ባክ ፔመንት ምን ያክል እያንዳንዱ ሰራተኛ እንደሚከፈል፣ እንግዲህ የመንግስት ሰራተኛ የደሞዝ ኬሬሩ ወደ 22 ደረጃዎች አሉት በእነዚህ 22 ደረጃዎች ላይ የተቀጠሩ ሰራተኞች ከሚያገኙት ገቢ ላይ ወይም ከተጨመረላቸው ደሞዝ ገቢ ላይ ምን ያክል ስራ ግብር እንደሚከፍሉ ምን ያክል ጡረታ እንደሚቆረጥባቸው ምን ያክል የተጣራ ገቢ እንደሚያገኙ አሳያቸዋለሁ ማለት ነው መጀመሪያ የማሳያችሁ የመስከረሙ ወር 2018 ባክ ፔመንት ምን እንደሚመስል በእያንዳንዱ ደረጃ ላይ ያለውን ልዩነት አሳያችኋለሁ ማለት ነው እዚህ ጋር እንደምታዩት ደረጃ አንድ ላይ የነበረው ሰራተኛ የሚከፈለው ደሞዝ ነባሩ አራት ሺ ሰባት መቶ ስልሳ ነበር አዲሱ ደግሞ ወደ 6000 ከፍ ብሏል ስድስት ሺና በአራት ሺ ሰባ መቶ ስልሳ መካከል ያለው ልዩነት ተጨማሪው አንድ ሺ ሁለት መቶ አርባ ብር ነው ማለት ነው። የሰሩበት ቀን ሰላሳ ቀን ይላል እዚህ ጋር እንደምታዩት ቴብሉ። ምክንያቱም ለምሳሌ መስከረም አስራ አምስት የተቀጠረ ሰራተኛ ቢኖር የአስራ አምስት ቀን ብቻ ስር ሆነ የሚጨመርለት ማለት ነው። ስለዚህ ቀኑ ወሳኝ ነው ማለት ነው። ሰላሳ ቀን ብዬ አስቀምጫለሁ ለማሳየት ነገር ግን ሁሉም ከመስከረም አንድ በፊት የተቀጠረ ሰራተኛ እንደሆነ ታሳቢ ያደረገ ፔሮል ነው ያዘጋጀሁላችሁ። ወይም እዚህ ጋር እንደምታዩት ማለት ተከፋይ ደመወዝ አንድ ሺ ሁለት መቶ አርባ ነው። አንዳንድ የመንግስት ተቋማት ላይ ደመወዝ ሲጨመር እንዲሁ ግብር የሚከፈልባቸው አበሎች ሊጨመሩ የሚችሉበት ሁኔታ አለ፣ በተለይ ከፍተኛ የትምህርት ተቋማት ላይ ማለት ነው። ስለዚህ ካለ፣ እዚህ ጋር እናስቀምጣለን። ግብር የማይከፈልበት አበል ካለም እንደዚሁ እናስቀምጣለን። ግብር የሚከፈልበት ጠቅላላ ገቢ ላይ ደግሞ የደሞዝ ልዩነት የተጨመረው ሲደመር ግብር የሚከፈልበት አበል ካለ ደሞዝ በመጨመሩ ምክንያት የተፈጠረ እሱን እንደምርና ግብር የሚከፈልበት ጠቅላላ ገቢ ላይ እናስቀምጣለን ማለት ነው። ስለዚህ ፔሮ ላይ እንደምታዩት ግብር የሚከፈልበትም ግብር የማይከፈልበትም አበል ስለሌለ ግብር የሚከፈልበት 1240 ብር ይሆናል። ጠቅላላ ደሞዝና አበል ድምር ይላል። እዚህኛው ላይ ደግሞ የሚሆነው ደሞዝ ሲደመር ግብር የሚከፈልበት አበል ሲደመር ግብር የማይከፈልበት አበል ነበር። ነገር ግን ስለሌለ በተመሳሳይ 1240 አደረግ ነው ማለት ነው። ነባር ደሞዝ ስራ ግብር 452 ነው እዚህ ጋር እንደምታዩት ማለት ነው። አዲስ የአዲሱ ደሞዝ ስራ ግብር ደግሞ 700 ብር ነው። በ700 እና በ452 መካከል ያለው ለመንግስት የሚከፈለው የስራ ግብር ልዩነት 248 ብር ነው። የጡረታ ተቀናሽ 1240 ሲባዛ በ7 ፐርሰንት 86 ከ80 ነው። የጡረታ ተቀናሽ ከመንግስት 136 ከ40 ነው ማለት ነው። 11 ፐርሰንት የጡረታ ተቀናሽ 18 ፐርሰንት፣ 7 ፐርሰንት ሲደመር 11 ፐርሰንት 223 ብር ከሀያ ይሆናል። ሌላው ተቀናናሽ፣ የተቀናናሽ ድምር የሚለው አምድ ነው እዚጋ እንደምታዩት። ይህ ማለት ደግሞ የስራ ግብር ልዩነት 248 ብር ሲደመር 7 ከሰራተኛ የሚቆጠረው 86 ብር ከ80 ማለት ነው። 34 ብር ከ80 ይመጣል ማለት ነው። አሺ2ቶ 1240 ነው የተጨመረለት ደግሞ ሲቀነስ ተቀናናሹ 334 ከ80 95 መስከረም ወር ባክ ፔመንት ያገኛል ማለት ነው። እዚ ጋር እንደምታዩት ደረጃ 2 148፣ ደረጃ 3 1201 እያለ እስከ ደረጃ 22 በዚህ መልኩ አስቀምጬላችኋለሁ ማለት ነው። ደረጃ ስምንት ላይ ያለውን ስናይ የዲግሪ መነሻ የነበረው 6940 ብር ወደ 11500 ከፍ ብሏል። የስራ ግብር 1212 ለመንግስት ይከፍላል። 7 ፐርሰንት ጡረታ 319 ከ20 ይቆረጥበታል። ተቀናናሹ 1531 ከ20 ነው ዲዳክሽኑ። ስለዚህ ከ4560 ብር ላይ 1531 ከ20 ስንቀንን 3028 ከ80 ባክ ፔመንት ይኖረዋል ማለት ነው። አንድ የዲግሪ መነሻ ላይ ደሞዝ ያለው ሰራተኛ ማለት ነው። ሌላው ደረጃ ሁለት ላይ የነበረው ሰራተኛ ነባር ደሞዝ 21491 ሲሆን የተጨመረለት አስራ ሰባት ሺህ አምስት መቶ ዘጠኝ ብር ነው። ለመንግስት የሚከፍለው ስራ ግብር 6128 ከ15 ነው ማለት ነው በነባሩና በአዲሱ መካከል ያለው ልዩነት ጠቅላላ ተቀናናሽ ስራ ግብርና 7 ፐርሰንት ጡረታ 7353 ከ78 ይሆናል። የተጣራ የመስከረም ወር ባክ ፔመንቱ 1ሺ155 ከ22 ይሆናል ማለት ነው። ይሄ እንግዲህ ደሞዝን ብቻ ታሳቢ ያደረገ ነው። ያዩ አበሎች ያለዋቸው ሰራተኞች ካሉ ሊጨምር ይችላል ማለት ነው። ከጥቅምት ወር ጀምሮ የሙሉ ወር ደሞዝ ምን እንደሚመስል መንዝሊ ሳላሪ ፔመንቱ ምን እንደሚመስል አሳያችኋለሁ ማለት ነው። እንዲሁም እዚህም ጋር ከአንድ እስከ ሁለት ያሉትን ደረጃዎች በሙሉ ነው የማሳያችሁ። እዚህ ጋር ቤዚክ ሳላሪው ስድስት ሺ ነው በአዲሱ ደሞዝ ማለት ነው። ደረጃ አንድ ላይ ያለ ሰራተኛ ለመንግስት ሰባት መቶ ብር ስራ ግብር ይከፍላል። ጡረታ ተቀማጭ ደግሞ አራት መቶ ሀያ ብር ይቆረጥበታል። የሁለቱ ድምር ቶታል ዲዳክሽን ላይ እንደምታዩት 1120 ይሆናል ማለት ነው። ከ6000 ላይ 1120 ሲቀነስ 4880 ይሆናል ማለት ነው። ደረጃ ሁለት ላይ ያለው ሰው 6365 ነው ለመንግስት የሚከፍለው ስራ ግብር 773 ሲሆን ጡረታው 445 የሚቀነስበት የሁለቱ ድምር 1218 55 ሲሆን 5146 ብር 45 የተጣራ ክፍያ ይከፍላል ማለት ነው። እዚህ ጋር እንደምታዩት ከደረጃ አንድ እስከ ደረጃ ሀያ ሁለት ያለውን ለማሳየት ሞክር ያለው ማለት ነው። ደረጃ ስምንት ላይ ያለውን የድግሪ መነሻ ስናይ ኢንካም ታክስ ሁለት ሺህ አንድ መቶ ለመንግስት ይከፍላል ማለት ነው። ታክስ ኢምፕሎይ ፔንሽን ስምንት መቶ አምስት ይቆረጥበታል። ሁለት ሺህ ዘጠኝ መቶ አምስት አጠቃላይ ተቀናናሹ ነው። የተጣራ ክፍያ ስምንት ሺህ አምስት መቶ ዘጠና አምስት ይሆናል ማለት ነው። እንዲሁም እዚህ ጋር እንደምታዩት ደረጃ ሁለት ላይ ያለ ሰው ለመንግስት የሚከፍለው ኢንካም ታክስ 11600 ነው። ኤምፕሎይ ፔንሽን 2730 ሲሆን ቶታል ተቀናናሹ ስራ ግብርና ጡረታ 7 ፐርሰንት ማለት ነው፣ 14330 ይሆናል ማለት ነው። የተጣራው 24670 ይሆናል ማለት ነው። በዚህ መልኩ አጠቃላይ የመንግስት ሰራተኛ ስራ ግብር ምን ያክል እንደሚከፍል ጡረታ ያክል እንደሚከፍል፣ እንዲሁም ደግሞ የተጣራ ገቢ ከአዲሱ ደመወዙ ምን ያክል ሊያገኝ እንደሚችል መረጃውን ማወቅ እንዲችል ወይም መረጃውን ማግኘት እንዲችል ይህን ቪዲዮ አዘጋጅቻለሁ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉ። ቸር ሰንብቱ።